ክቡራን ተመልካቾቻችን፣ እንደምሰነበታችው የሳምንታዊ የወቅታዊ ጉዳይ መርሃ ግብራችን ነው። በዛሬው በሳምንታዊ የወቅታዊ ጉዳይ መርሃ ግብር። እንደተለመደው በአሳለፍነው ሳምንት ውስጥ ከተከናወኑት ድርጊቶች መካከል የተወሰኑትን መርጠን ቆይታ የምናደርግም ነው የሆነው እንድትከታተሉ እንጋብዛለን። መጋቤ ምሥጢር፣ እንግዲህ በአሳለፍነው ሳምንት ውስጥ አስደሳችም አሳዛኝም ጉዳዮች የሰማንበት እለት ነው። እንደሚታወቀው ብዙኃን ማርያም ወይም መስከረም 21 ቀን የመቤታችን የቅድስት ድንግል ማርያም አመታዊ ክብረ በዓል በመላው ኦርቶዶክሳውያን በሀገር ውስጥም በውጭም የሚከበር በዓል ነው። እንግዲህ ይህም ባህል በተለያየ ቦታ እያከበር ነው። በተመሳሳይ ቦታ አሳዛኝ የሆነ ነገርም ተመልክተናል። ና ጥቂት ስለ ባህሉ አንዳንድ ሀሳቦች እንነጋገር ና ወደ ተከሰተው ድርጊት እንሄዳለን። አመሰግናለሁ። መምህር ጌታቸው እንግዲህ ባለፈው ሳምንት አሳዛኝም እንደዚሁም ደግሞ የሚያስደስትም ታሪክ ነው ያሳለፍ ነው። ያው በተከታታይ ዜናም እየሰራን ወቅታዊም እየሰራን ሂደቱን ስንከታተለው ነው የቆየ ነው። እንግዲህ ባለፈው ሳምንት በርካታ ክንውኖች፣ ክስተቶች ተከናውነዋል። ነገር ግን መረጥ አድርገን የብዙኃን ማርያምና የአረርቲን ሰማዕታት ሁኔታ ነው መመልከት የሚኖርብን። ያው እንደተባለው እንግዲህ ብዙኃን ከእመቤታችን ከቅድስት ድንግል ማርያም በዓል ስንጀምር መስከረም 21 ቀን 2018 ዓ ም በመላው ዓለም የእመቤታችን የቅድስት ድንግል ማርያም በዓል በታላቅ ድምቀት ተከብሯል። በተለይም ደግሞ በግሸን ደብረከርቤ ከርቤ መካነ መስቀሉ ለክርስቶስ በጣም በርካታ ህዝብ በተገኘበት በዓሉ በሰላም ተከብሯል። እስከ ሁለት ከሶስት ሚሊዮን ያላነሰ ህዝብ ገብቶ በሰላም የወጣበት ሁኔታ ነው። ይህ እንግዲህ በጣም ጥሩ ነው፣ ደስ የሚያሰኝ ነው ማለት ነው። ያው በሌላ መንገድ ደግሞ ያው መዓትና ምሕረት ጎን በጎን ነው የሚሄዱት እና በአረርቴ ደብረገነት ቅድስት ድንግል ማርያም ቤተክርስቲያን ደግሞ የተፈጸመው በጣም በጣም አሳዛኝ ነው። ይህን እንግዲህ በርካታ ብፁዓን አባቶች በዚህ ሚዲያም ስማቸውን ያልጠቀስ ነው የሀዘን መግለጫ ሲያስተላልፉ ነው የቆዩት። ከዚያም አልፎ የኢትዮጵያ ካቶሊካዊት የጳጳሳት ጉባኤም በዚህ ሁኔታ ሀዘኑን ገልጸዋል። ይሄ በዚህ ሁኔታ ነው ያለፈው። እንግዲህ ስራ ተቀብራቸው በአረርቲ ወደ 16 የሚሆኑት ተቀብረዋል። ብጹዕ አቡነ ቀሌምንጦስ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ በተገኙበት ተቀብረዋል። ሌሎቹ ደግሞ እንግዲህ በዘመድ ባለበት በአካባቢ አብያተ ክርስቲያናት የተቀበሩ ነው የሚሆነው እንግዲህ በዚህ ሁኔታ ነው። ተመልሼ እመጣበታለሁ። እንግዲህ የእመቤታችን ክብረ በዓል በተከበረበት እለት ነው ይህንን አስደንጋጭ የሆነ ዜና የሰማ ነው በሰሜን ሸዋ ሀገረ ስብከት በአረርቲ ደብረገነት ቅድስት ማርያም ቤተ ክርስቲያን ውስጥ ነው ይህ ነገር የተከሰተው። እንግዲህ አዲስ ቤተ ክርስቲያን ነው። ይህ ቤተ ክርስቲያን ለግንባታ ተብሎ የተሰሩ የእንጨት ርብራቦች በመደርመሳቸው ነው ያ ሁሉ ህዝብ ሊያልቅ የቻለው። እንግዲህ በዛ ዕለት አስደንጋጭም አሳዛኝም ስለነበረ መላው ኦርቶዶክሳዊያን ሀዘናቸውን ገልጸዋል። የሀገር ስብከቱ ሊቀጳጳስም ቅዱስ ፓትሪያርኩም ሌሎችም አባቶች ሀዘናቸውን ገልጸዋልና ና እንግዲህ እንደነዚህ ነገሮች ቅድመ ጥንቃቄዎችም ማድረግ አስፈላጊ ሆኖ ሳለ ግን በተከሰተው ነገር እንግዲህ ወጣቶች አረጋውያን ህጻናት የተለያየ ማህበረሰብ እድሜ ክልል ያሉ ምእመና ናቸው ወደ ቤተ ክርስቲያን ክብረ በዓሉን ለማክበር ሄደው ይሄ ነገር የተከሰተው እንግዲህ ሰው ወደ ቤተ ክርስቲያን ሲሄድ ከእግዚአብሔር በረከት ረዴት የሚያገኝበትን ሁኔታ እንደገና በዓሉን አክብሮ ከበዓሉ ረዴት በረከት አግኝተው ለመሳለም ነው። ሁሉም ሰው ወደዚያ ቦታ ልመጣው እና ይህን ሁኔታ በመከሰቱ እንግዲህ ሀዘንና ደስታ የተፈራረቀበት ሁኔታዎች ናቸው። አሳዛኝ ነው። ለምን እንዲሆነ ብሎ ማለትም አይቻልም። እግዚአብሔር ለሁሉ ነገር የሚያደርገውን ነገር በሙሉ የራሱ የሆነ ምክንያት አለው እና እንደው ሰው ሰውኛውን ስናስበው ያሳዝናል፣ ያስደነግጣል። ለወደፊትም ትምህርትም ራሱ ያገኘንበት ሁኔታ ነው። በተለይ እንደዚህ ጅምር ስራዎች ፕሮጀክቶች በሚሰሩበት ቦታ ምን አይነት ጥንቃቄ ማድረግ እንደሚገባም ትምህርት ያገኘንበት ሁኔታ ነውና እንደ አጠቃላይ ሲታይ በጣም አሳዛኝ አስደንጋጭም ነው የተከሰተው። እንደዚህ ከመንፈሳዊ እይታ ደግሞ ስናይ እንግዲህ እነዚህ ሰዎች ሰው የተለያየ ቦታም ይሞታል፣ ግን በቤተ ክርስቲያን ውስጥ ሆኖ ቃለ እግዚአብሔር እየሰሙ እየዘመሩ እያመሰገኑ ማለፍ ደግሞ ራሱ ክብር ሰማዕትነትም ነው እና ብዙ ነገር ያስተማረን ድርጊት ነው፣ ወይም ደግሞ ክስተት ነው የተፈጸመውና እንደ እነሱ ላይ ከተላለፉ መልእክቶችን ማንጻር የተወሰኑ ነጥቦችን እያነሳ እንመልከት። አመሰግናለሁ መምር ጌታቸው። እንግዲህ የአረርቲ ሰማዕታት በነገራችን ላይ በጣም ክብራቸው በዓለም አቀፍ የደመቀበት ከፍ ያለበት ሁኔታ ነው። በጣም የሚገርመው በዓለም አቀፍ ያሉ እነዚህ የዓለም አቀፍ ሚዲያዎች የሚባሉት በተለያዩ ቋንቋዎች በዓለም አቀፉ ቋንቋዎች እየተዘገበ ሆኖ ነው እየተመለከት ነው። እንደዚሁም ደግሞ በዚሁ በበዓሉ ወቅት አንድ የተደረገ ደግሞ ትልቅ የምግባረ ሰናይ የበጎ አድራጎት ስራም ተሰርቷል። የሰሜን ሸዋ ሀገረ ስብከት አምስት መቶ ሺህ ብር የአረርቲ ከተማ አስተዳደር 200 ሺ ብር እንደዚሁ ደግሞ መከላከያ ደግሞ 150 ሺ ብር የሸንኮራ መጥምቀ መለኮት ቅዱስ ዮሐንስ ገዳም ደግሞ 50 ሺብር በእለቱ ድጋፍ ተደርጓል። ይሄ ደግሞ የሚበረታታ ነገር ነው፣ ሊቀጥልበት ይገባል። ትልቁ ነገር ይሄ ነው። የሞቱት ያው ሂደዋል፣ ወደ እግዚአብሔር ሂደዋል። ነገር ግን የእነሱ ቤተሰቦች ህጻናት ይኖራሉ አረጋውያን ይኖራሉና እነዚህን ደግሞ መንከባከብ መደገፍ የሚጠበቅ ስለሆነ ምናልባት የሰሜን ሸዋ ሀገረ ስብከት ይህንን ፕሮግራም አድርጎ ሊቀጥልበት ስለሚችል በመላው ዓለም የሚገኙ በተለይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በዚህ ላይ መረባረብ ይኖርባቸዋል። እንግዲህ ይህንን ተከትሎ ሰሞኑን ያው የብፁዓን አባቶችን ስም እየዘረዘርን የሐዘን መግለጫ የላኩትን ስንገልጽ ነበረ። እንደዚሁም ደግሞ ከዚያ በኋላ ብፁዕ ወቅዱስ አባታችን አቡነ ማትያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖትም የሐዘን መግለጫ አስተላልፈዋል። እንግዲህ ቅዱስነታቸው ባስተላልፉት የሐዘን መግለጫ በተፈጠረው አደጋ እጅግ በጣም አዝነናል። እንደዚሁም ደግሞ ለቋሚዎች ወይም ለሀዘንተኞች ለቤተ ዘመድ እግዚአብሔር አምላክ መጽናናትን ይስጥልን ብለዋል። እንደዚሁም ደግሞ ለሞቱትም ደግሞ እረፍተ ነፍስን ይስጥልን በማለት ብፁዕ ቅዱስ አባታችን መልእክታቸውን አስተላልፈዋል ማለት ነው። መጋቤ ምስጢር እንደተናገሩት ትክክል ነው። በተለይ እንግዲህ በዛ አነት ያው በቤተክርስቲያን ህይወታቸው ላለፉ ወገኖቻችን ማዘኑ ትክክለኛ ነገር ሆኖ ሳለ እንግዲህ ከዛ ውጭም ደግሞ ጉዳት ደርሶባቸው በሆስፒታል የተኙም ወገኖቻችን አሉ። ከዛም በተጨማሪ እንግዲህ የእነዚህ ቤተሰቦች እንደተባለው የሕፃናት አረጋውያን ቤተሰቦቻቸው አሉ። ምናልባት በዚህ ውስጥ ህይወታቸው ካለፈ ሰዎች የሚረዳቸው ቤተሰቦች ሊኖሩ ይችላሉ። ከዛ ውጭም ደግሞ ብዙ ነገሮች አለ። መቼም በየቤታችን የምንመለከታቸው ነገሮች እና የሰሜን ሸዋ ሀገር ስብከትም ይህን በተመለከተ ባንክ አካውንት ከፍቶ ይፋ ተደርጓል። በዛ ላይ እንግዲህ ምእመናን የበኩላቸውን አስተዋጽኦ ማድረግ ይገባል፣ ትክክለኛ ነገር ነው። ከዚህ በፊትም ቤተ ቤተክርስቲያን ላይ እንደዚህ አይነት ችግሮች በሚደርሱበት ሰዓት የምእመናን አስተዋጽኦ በተለይ ጉዳት የደረሰባቸው ወገኖቻችን እንደ ተስፋ እንዳይቆርጡ እንዳያማረሩ ማድረግ ከመላው ኦርቶዶክሳዊ የሚጠበቅ ተግባር ነው እና እንደ እዛ ድረስ መሄዶ መጠየቅም በስብከት ወንጌል ማጽናናት፣ በሀገር ስብከቱ ብቻ አይደለም፣ ወይም ደግሞ የአረርቲ ጉዳት ብቻ አይደለም። በመላው ኦርቶዶክሳዊያን የሆነ ጉዳት ነው። በተለይ ብፁዕ አቡነ ቀሌሜንጦስም እንደተናገሩትና ያን ትኩረት አርጎ መረባረብ ከእያንዳንዱ ምዕመናን ይጠበቃልና የክርስትናችን አንዱ መገለጫችን እንደዚህን መረዳዳት፣ መተጋገዝ፣ የቸገረን ሰው ያዘነን ሰው ማጽናናት ይገባልና በወቅቱ ራሱ መንጋይ ሚኒስትር ቅድም የጠቀሷቸው አካላት መከላከያ ሰራዊትም ጭምር እንደዚህ የበኩልን አስተዋጽኦ እንደ ዜግነት እንደ ሀገር ማድረጋቸው ሊያስመሰግን የሚገባው ትልቅ ጉዳይ ነው። አሁንም ይቀራሉ በርካታ ሰዎች ናቸው ጉዳት የደረሰባቸው በሆስፒታል ያሉ አሉ። መድኃኒት የሚፈልጉ ሰዎች ይኖራሉ። ሌሎችም ብዙ ችግሮች ያጋጥማሉና እነዚህ ነገሮች ለሚያስፈልገው ሰው የሚያስፈልገው ነገር ማድረግ ከሁሉም ኦርቶዶክሳዊያን እንደ ሀገርም ስንመለከት ደግሞ ከሁሉም ኢትዮጵያውያን የሚጠበቅ ተግባር ነውና ሀገረ ስብከቱ በከፈተው ባንክ አካውንት አስፈላጊውን ነገር ማድረግ ከእያንዳንዱ ኢትዮጵያውያን የሚጠበቅ በጎ ተግባር ነው። እውነት ነው መምህር ጌታቸው፣ እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ይህንን ጉዳይ በትኩረት እየተከታተለው ነው ያለው ማለት በጣም ሐዘኑን እየገለጸ ነው። ዛሬ መስከረም 26 ቀን 2018 ዓ ምት እነዚህ ሆኑ የአረርቲ ሰማዕታትን በማሰብ በመንበረ ጸባወት ቅድስ ሥላሴ ካቴድራል ብፁዕ አቡነ ሳይሮስ የደቡብ ምዕራብ ሸዋና የሸገር አህጉረ ስብከት የምስቃይ ሕዙናን መድሃን ያለን ገዳም ሊቀ ጳጳስ ብፁዓን አበው ሊቃነ ጳጳሳት የጠቅላይ ቤተ ክህነት የመምሪያ ኃላፊዎች ሌሎችም የአድባራት አስተዳዳሪዎች፣ ሊቃውንት፣ ወጣቶች በተገኙበት የጸሎተ ፍታት ሥርዓት ተከናውኗል። ይሄም እንግዲህ ቤተ ክርስቲያኒቱ ምን ያህል ለጉዳዩ ትኩረት እንደሰጠችበት የሚያሳስብ ነው ማለት ነው። እውነት ነው እንግዲህ ይህንን በአዲስ አበባ መስከረም 26 2018 ዓ.ም ምረት ብጹዓንና ሊቃነ ጳጳሳት በተገኙበት የተካሄደውን የጸሎተ ፍትሐት መርሐ ግብር በዜናም ሽፋን የምንሰጠው ነው። የሚሆነው እንግዲህ ከቤተክርስቲያን የሚጠበቀው ከምእመናንም በእንደዚህ አይነት ሁኔታ ጉዳት የደረሰባቸው ሰዎች መቼም ሰው ሁሉ ሰው እኩል አዋጡ ባይባልም ግን የበኩላቸውን አስተዋጽኦ ማድረግ ከሁሉም ኢትዮጵያውያን የሚጠበቅ በጎ ተግባር ነው። ወደፊት ሀገረ ስብከቱም ይህንን እየተከታተለ አስተዋጽኦ ባደረጉ ሰዎች ምክንያት ጉዳት ለደረሰባቸው ቤተሰቦች የሚያስፈልጋቸውን ነገር በማሟላት እያደረገ ያለውን ክትትልም ሀገረ ስብከቱ ወደፊት በመግለጫም በተለያየ ነገርም የሚያቀርበው ነው የሚሆነው እና እና እንግዲህ የበኩላችንን አስተዋጽኦ እናድርግ የዛሬው በአረርቲ ጉዳት ለደረሰባቸው ወገኖቻችን መልእክታችን ነው። ሌላው ባሳለፈው ሳምንት ውስጥ ከተካሄዱ ጉዳዮች አንዱ በቅድስት ሥላሴ ዩኒቨርሲቲ ተቋማዊ ህብረትና አንድነት ለትምህርት ጥራት በሚል መሪ ቃል ውይይትና ምክክር መርሃ ግብር ተካሂዷል። መሪው ቃል ወይም ደግሞ ተቋማዊ ህብረትና አንድን ለትምህርት ጥራት ሲባል እንግዲህ ተቋማት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በርካታ ተቋማት አሏት። በፊት በቀደመው ጊዜ ቅድስት ሥላሴ ዩኒቨርሲቲና ሰዋስወ ብርሃን ቅዱስ ጳውሎስ በክፍለ ሀገር ደግሞ የመቀሌ ከሳቴ ብርሃንን ነበረ በይበልጥ የሚታወቁት። በአሁኑ ወቅት ደግሞ በርካታ ኮሌጆች ተቋቁመው በየአካባቢያቸው ትምህርት እየሰጡ የስብከት ወንጌል አገልግሎት እንዲስፋፋ እያደረጉ ይገኛሉ። እንግዲህ ከባለፉት ጊዜያት ጀምሮ እነዚህ ኮሌጆች አንድ አይነት የትምህርት አሰጣት እንዲኖራቸው እርስ በእርስ አገልግሎታቸውን፣ ስራዎቻቸውን እንዲመካከሩ የትኛው ተቋም ላይ ጠንካራ አገልግሎት ይሰጣል፣ የትኛው ተቋም ላይ ክፍተቶች አሉ የሚለውን በተመለከተም በተለያዩ ጊዜ ውይይት እያካሄዱ አንዱ ከአንዱ ኮሌጅ የሚማሩ በማሩበት ሁኔታዎች መመቻቸቱ የሚታወስ ነው። ከዚሁም ጋር ተያይዞ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ትምህርትና ስልጠና መምሪያ ይህንን በማስተባበር ይህንን በመስራትም ትልቅ ስራ ሲሰራ እንደነበር የሚታወቅ ነው እና መስከረም 23 ቀን በቅድስት ሥላሴ ዩኒቨርሲቲ ተቋማዊ ሕብረትና አንድነት ለትምህርት ጥራት የሚል መርሃ ግብር በሚል መሪ ቃል መርሃ ግብር ተካሂዶ ነበርና በተለይ ኮሌጆቻችን ለቤተ ክርስቲያን እያበረከቱ ያሉ አስተዋጽኦ፣ በየአካባቢው ትምህርት መሰጠቱ ምን ያህል ጠቀሜታ እንዳለው በዚህ ላይ ሀሳብ እንስጥ። አመሰግናለሁ። እንደተባለው ያው እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ዘመኑን በመከተል ዘመኑን የዋጀ ስርዓተ ትምህርት ወይም ደግሞ የማስተማር አገልግሎት ከመስጠት ከፍተኛ እንቅስቃሴ ላይ ያለችው ማለት ነው። ቀደም ሲል ያው በርካታ ካህናት ማሰልጠኛዎችም አሉ። ከዚህ ጎን ኮሌጆቹን የሚመግቡ ማለት ነው ወደ ኮሌጆች የሚመጡ ደቀ መዛሙርት ሙያቸውን በካህናት ማሰልጠኛ በሶስት ወር ወይም በአራት ወር ወይም በስድስት ወር እየሰለጠኑ ወደዚህ ወደ ታላቁ ይመጣሉና እንግዲህ በአጠቃላይ ሰብሳቢያቸው ወይም ደግሞ ሁሉንም በመሀል ሆኖ የሚያሰባስብ ድጋፍ የሚሰጠው ታላቁ የቅዱስ ሥላሴ ዩኒቨርሲቲ ነው። ባለፈውም ዓመት ያው በተደጋጋሚ ተመልክተናል። ሕብረቱን በዚሁ በጠቅላይ ቤተ ክህነት ባደረጉት ውይይት ማለት ነው በበላይነት ይህንን መርሃ ግብር የሚያስተባብረው የትምህርትና ማሰልጠኛ መምሪያ ነው። ከዛም ደግሞ ያው ሁሉም በገጠሪቱ ሀገራችን ያሉ በደቡብ ጎንደር፣ እንደዚሁም ደግሞ ዝዋይ፣ እንደዚሁም በአዋሳ በኤልቫቮር በምሁር እና በሰሜን ሸዋ ያሉ ኮሌጆች ስራም የጀመሩ አሉ፣ ያልጀመሩም አሉ። ነገር ግን ውይይቱን በአንድ ላይ እያደረጉ ነው እና የህብረቱ ደግሞ ለብዙ ነገር ይጠቅማል። ስርዓተ ትምህርቱም ወጥ እንዲሆን ያግዛል። በአጠቃላይ ቤተ ክርስቲያኒቱ ወጥ የሆነ ስራ ለመስራት የሚያግዛት የሚረዳ ስለሆነ የኮሌጆች መናበብ ጥሩ ነው። በስርዓተ ትምህርቱም ቀረጻ ላይ በሁሉም እስካሁን ድረስ ያ አልታየምና አሁን ግን አሁን ደግሞ በዚህ በአዲሱ ዓመት መጀመሪያ ላይ የተደረገው ውይይት በጣም ትልቅ ትኩረት የሚሰጠው ነው። ይህ እንግዲህ በዚሁ በእነሱ አስተባባሪነት ነው። ወደፊት ደግሞ በመምሪያው ደረጃ በዚሁ ዓመት ባለው የበጀት ዓመት የሚካሄድ ይሆናል እና ይሄ በጣም ለቅድስት ቤተክርስቲያናችን ተስፋ የሚሰጥ ነው። የዘመኑም ችግር ይሄ ስለሆነ ምዕመናን በተኩላ እንዳይነጠቁ ቤተክርስቲያን ከነ ሙሉ ክብሯ እንድትቀጥል የሚያደርግ ስለሆነ አሰራሩ በጣም የሚደገፍ ነገር ነው ማለት ነው። ያው እዚህ ላይ እንግዲህ መጋቢ ሚኒስትር፣ ምንድን ነው ሊታወቅ የሚገባው እነዚህ ኮሌጆች በተለያየ አህጉረ ስብከት ነው ያሉበት። በተለያየ አህጉረ ስብከት የተለያየ ቋንቋ ተናጋሪ ማህበረሰብ ያለበት አካባቢ ነው እና እንግዲህ ምዕመናን ሊሰሙት በሚያውቁት ቋንቋ ትምህርት ማስተላለፍ ቀላል ነገርም አይደለም፣ ጠቀሜታውም ከፍተኛ ነው እና ኮሌጆቹ በያሉበት ቦታ በርካታ ስራዎች እየሰሩ ናቸው። ደቀ መዛሙርትን ተቀብለው በማስተማር አስተምረው ደግሞ ወደ የምእመናኑ በሚገኙበት ቦታ ቋንቋን በሚችሉት ማህበረሰብ ባሉበት ቦታ ላይ በመላክ ትምህርት እንዲማሩ እየተደረገ ነው። ይሄም ሊበረታታ የሚገባው ጉዳይ ነው። እንግዲህ ከቤተ ክርስቲያናችን የሚጠበቀው ይሄ ነው። በተለይ ዘመናዊ ትምህርት ማለት ያብነት ትምህርት ማለት ሁለቱን በማዋሃድ በማስማማት ወይም በማቀናጀት ስራዎች እንዲሰሩ ማድረግ የዚህ ዘመን ትልቁ የሚጠበቅ ተግባር ነውና፣ በተለይ በገጠሪቱ ኢትዮጵያ ላይ እነዚህ ጠረፋማ ቦታዎች ላይ አስተምሩን፣ አጥምቁን የሚሉ ያሉበት ቦታዎች ላይ ከእንደነዚህ አይነት ኮሌጆች አጫጭር ኮርሶች በማሰልጠን ከዛ ውጭ ደግሞ ዲፕሎማ፣ ዲግሪ እንዲማሩ በማድረግ ወደ እነዚያ ቦታዎች ስብከተ ወንጌልን ምዕመናንን ለመጠበቅ በጎቹን ለመጠበቅ ማሰማራት ትልቅ ነገር ነው፣ ሊበረታታበት የሚገባ ጉዳይ ነው። እንደውም ኮሌጆቻችን በዚህ ብቻ የሚወሰኗል፣ ወደፊትም ሊስፋፉ ይገባል። በውጭ ዓለምም በውጭ ቋንቋ የሚሰጡ ትምህርቶች ሊኖሩ ይገባልና በተለይ እንደነዚህ አይነት ኮሌጆች መኖራቸው ለዋናው ለቅድስት ሥላሴ ዩኒቨርሲቲ ለመቀሌ አባ ሰላማና ለቅዱስ ጳውሎስ መንፈሳዊ ኮሌጅ ደቀ መዛሙርትን ራሱ ከታች እየተማሩ እየሰለጠኑ እያወቁ ወደዚህ ደግሞ ወደ ከፍተኛው ትምህርት እየመጡ ቤተክርስቲያን ማገልገል የሚቻልበት ሁኔታ ስለሆነ በተለይ ተቋማዊ ህብረት እና ትምህርት ጥራትን ለማምጣት አስፈላጊ ነው። ሊበረታታ የሚገባ ነው እና በተለይ ቤተክርስቲያንም ወደፊት ስብከት ወንጌል ከማስፋፋት ተደራሽ ከማድረግ አንጻር እዚህ ላይ ትኩረት አድርጎ መስራት ጠቀሜታው በጣም ከፍ ያለ ነው እና ትኩረት ሊሰጠው የሚገባ አንድ ማሳሰቢያ ልጨምርና ወደ ቀጣዩ እንሄዳለን። መምህር ጌታቸው፣ እንግዲህ ይሄ ስራ ትልቅ ነው ብለናል፣ በጣም ለቤተክርስቲያናችን ወሳኝ ጉዳይ ነው። ስለዚህ ህብረቱ ይህንን አይነት ውይይት በሚያደርግበት ጊዜ ሁሉ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መገናኛ ብዙኃን ጋር ቀደም ብሎ ግንኙነት የመረጃ ልውውጥ በማድረግ የተሻለ ስራ መስራት እንዲቻል ከዚህ ከሚዲያው ጋር በጣም የተቀራረበ የተናበበ የመረጃ ልውውጥ ስርዓት ሊኖር ይገባል የሚል ሀሳብ ለመስጠት ነው። ጥሩ እንግዲህ በይሄኛውን በዚሁ አቁመን አጠናቀን ወደ ቀጣዩ ስንሄድ እንደዚሁ ፖሊሶም እንደዚሁ ሰልጣኝ ካህናት ምረቃ መርሃ ግብር ተካሂዶ ነበርና እሱም ከዚሁ ጋር ተመጋጋቢ ተያያዥ ጉዳይ ስለሆነ እስቲ እሱንም እንመልከተው። አመሰግናለሁ መምህር ጌታቸው። መስከረም 25 ቀን 2018 ዓ ምት በወሊሶ አንድ ትልቅ መርሃ ግብር ተከናውኗል። እድሉ ገጥሞኝ ቦታው ድረስ ተገኝቼ ተከታትያለሁ ማለት ነው። በደቡብ ምዕራብ አገረ ስብከት በወሊሶ ከተማ ማለት ነው ይሄ መርሃ ግብር ተካሂዷል። መርሃ ግብሩ የካህናት ስልጠና ምረቃ ነው። እንግዲህ ይህ ምረቃ ለአስራ ሶስተኛ ዞር ነው። አስራ ሶስተኛ ጊዜ አስመርቋል ማለት ነው። ካህናት ማሰልጠኛው ማሰልጠኛው ስራ ከጀመረ ወደ አስራ አምስት ዓመታት እንደሆኑት ከቦታው ያለው መረጃ ያመለክታል በወቅቱ ላይ በተነገረው ማለት ነው። በመርሃ ግብሩ ማሰልጠኛው ቀደም ሲል በሶስት ወርና በስድስት ወር ነበር የሚያስመርቀው እያሰለጠነ ማለት ነው። በአሁኑ ሰዓት ግን በብፁዕ አባታችን አቡነ ሳይሮስ የሀገረ ስብከቱ ሊቀ ጳጳስ ጥረት እና መልካም ፈቃድ ከሶስት ወርና ከስድስት ወር ወደ አንድ ዓመት ከፍ እንዲል አድርገውታል። ተመራቂዎች ትምህርታቸውን የሚከታተሉት በአማርኛ ቋንቋ፣ በኦሮምኛ ቋንቋና እንደዚሁም ደግሞ በአካባቢው ባሉ ቋንቋዎች ጭምር ነው። በጥሩ ሁኔታ ነው እየተማሩ ያሉት። በዚህ ወቅት የተመረቁ ተመራቂዎች አርባ አንድ ናቸው፣ ብዛታቸው ማለት ነው። በጣም ተስፋ የሚሰጥ ሥርዓት ነው እየተሰራ ያለውና እንግዲህ የአካባቢውን ሕዝብ በራሱ ልጆች የእግዚአብሔርን ቃል ወንጌልን እንዲማር የሚያደርግ ስራ ነው ሲሰራ የተመለከትኩት። እንግዲህ ይሄኛው ሊበረታታ የሚገባ ነው። በተለይ ብፁዕ አባታችን አቡነ ሳይሮስ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር አህጉረ ስብከት ሊቀጳጳስ እንግዲህ ብፁዕነታቸው ወጣቶች ላይ ትኩረት አድርገው ስራዎች እየሰሩ ነው። በሸገር ከተማ ላይም በሸገር ሀገረ ስብከት ላይም ይህንን ነው የምንመለከተው እና እንግዲህ ሰዎች በሚያውቁት ቋንቋ በሚረዱት ቋንቋ ነው መማር የሚገባቸው ውጤታማ የሚያደርገውም ይሄ ነው። እና እንግዲህ በአማርኛ፣ በኦሮሚኛ በአካባቢው ደግሞ ሌሎች በሚነገሩ ቋንቋዎች ትምህርት ወንጌል ወይ ደግሞ ስብከት ወንጌል ስልጠናዎች መሰጠታቸው ጠቀሜታው ሰፊ ነው። ሰው ንስሐ እንኳን መግባት ቢፈልግ እንኳ በሚያውቀው ቋንቋ ነው ከካህኑ ከአባቱ ጋር ከንስሐ አባቱ ጋር መገናኘት ያለበት። ሌላ አስተርጓሚ ሰው ሊኖር አይገባም። ና በተለይ ትኩረት ተደርጎ መሰራት ያለበት ይሄ ነው። በገጠሪቱ ኢትዮጵያ ላይ በተለያየ ቦታ ላይ መመልከትም ያለብን ይሄ ስለሆነ ይሄ ሊበረታታ የሚገባ ነው። ብፁዕነታቸውም በተለይ ወጣቶች ላይ ትኩረት አድርገው ስብከተ ወንጌል እንዲስፋፋ በየአካባቢው ሰው ሊሰማው ሊገባው ሊያውቅ በሚችለው ቋንቋ መምህራንን ደቀ መዛሙርትን እያፈሩ ወደዛ ቦታ ላይ አገልግሎት እንዲሰጥ መደረጉ ከምንጊዜውም በላይ ትልቅ ስራ ነውና በተለይ ብፁዕነታቸው ወጣቶች ላይ ትኩረት አድርገው የሚሰሯቸው ስራዎች በሸገርም በዚህ በደቡብ ምዕራብ ሸዋ በአርያነት የሚጠቀሱ በርካታ ስራዎች ስለሆኑ በሌሎችም አርያነት የሚጠቀሱ ጥሩ ጅማሬዎች፣ ጥሩ ስራዎች ናቸው። እውነት ነው። መምህር ጌታቸው እንግዲህ አሁንም ከዚሁ መርሃ ግብር ሳንወጣ ደቀ መዛሙርቱ ወይም ለደቀ መዛሙርቱ የሚሰጡ ስርዓተ ትምህርቶችም በጣም ወሳኝ ናቸው። ለምሳሌ ትምህርት ሃይማኖት፣ የቤተ ክርስቲያን ታሪክ፣ የስብከት ዘዴ የመጽሐፍ ቅዱስ ጥናት፣ ምስጢራተ ቤተ ክርስቲያን፣ ሥርዓተ ቤተ ክርስቲያን፣ ትምህርተ ኖሎት እንደዚሁም ደግሞ ሥርዓተ ቅዳሴና ሥርዓተ ቅዳሴ፣ ነገረ ማርያምና ነገረ ክርስቶስ እንደዚሁም ደግሞ መልካም አስተዳደር ጭምር እነዚያውን የተጠቀሱት የትምህርት ርዕሶች በዚህ በማሰልጠኛው የሚሰጡ ትምህርቶች መሆናቸውን በወቅቱ ከቀረበው ሪፖርት ለመረዳት ችያለሁ። ትምህርት አስፈላጊ ነው። ስልጠናዎች አስፈላጊ ነው። ሰው በማንኛውም ሙያ ላይ ቢሆን በየጊዜው ስልጠናዎች ሊሰጡ ይገባል። ስልጠናዎች ሰውን እውቀቱን ያሳድጋል፣ አዳዲስ እይታዎችን እንዲያዩ ያደርጋል። እና በተለይ ካህናትን እዛ አካባቢ አገልግሎታቸው ከበፊቱ የበለጠ የተሻለ እንዲሆን እንደዚህ አይነት ስልጠናዎች መሰጠቱ በየትኛውም ቦታ ላይ እዛ ቦታ ላይ ብቻ አይደለም። ጠቀሜታው በጣም ሰፊ ነው። ሊበረታታ የሚገባው ጉዳይ ነው። ከዚሁ ጋር ተያይዞ እንግዲህ መምር መጋይ ሚስተር ሳሉ በሄዱበት ለዘገባ በሄዱበት ቦታ ሰበት አርሴማም ጎራ ብላችሁ ነበርና እስቲ እሱንም ምን ምን ጉዳዮች ናቸው? አመሰግናለሁ። መምህር ጌታቸው እንግዲህ ብፁዕነታቸው በጧቱ ክፍለ ጊዜ ማለት ነው፣ ከዚህ ሂደው በጧቱ ክፍለ ጊዜ የስልጠናውን መርሃግብር የምርቃቱን መርሃግብር አከናውነዋል። ከዚያ በኋላ ደግሞ በከሳቱ ክፍለ ጊዜ ከወሊሶ ከተማ ወደ አዲስ አበባ በማምራት በሰበታ ደብር ቅዱስ ቅድስት አርሴማ ህንፃ ቤተ ክርስቲያን አዲስ የሚሰራ በጣም ታሪካዊና ዘመናዊ ህንፃ ቤተ ክርስቲያን ነው። ወደ መጠናቀቅ ደረጃ ላይ የደረሰ ታላቅ እና ግዙፍ ቤተ ክርስቲያን ነው። በዚህ ቤተ ክርስቲያን ደግሞ አንድ መርሃ ግብር ነበረ። ይህ መርሃ ግብር ምንድን ነው? በጉልላቱ ላይ የሚቀመጠውን መስቀል በጣም ጥራቱን የጠበቀ መስቀል የሚሰቀልበት ጉልላቱ ላይ የሚቀመጥበት ወቅት ነበር። እውነቱን ለመናገር በጣም በርካታ ህዝብ ልክ ለምርቃት የመጣ ህዝብ ወይም ደግሞ ለንግስ የመጣ ህዝብ ነው የሚመስለው። ቤተክርስቲያኑ ግቢ ሞልቷል፣ በምእመናን ማለት ነው። በዚያ ብፁ አባታችን ተገኝተው ይህንን መስቀል ባርከው በከፍተኛ ጥበብ ከጉልላቱ ላይ እንዲቀመጥ የተደረገበት ስርዓት ነው። እንግዲህ ብፁዕ አባታችን በዚህ ወቅት እጅግ በጣም ነው የተደሰቱት። ደስታቸውንም እዚያው ገልጸዋል፣ ትምህርትም ሰጥተዋል። በጣም ተደስቻለሁኝ ብለው በተለይ ስለ መስቀል መስቀል ምንድን ነው የሚለውን መስቀል መለልተው ሁሉ ነገር መስቀል ከሁሉ በላይ ነው ድህነታችን የተጠናቀቀው በመስቀል ነው። በመስቀል እኛ ራሳችን መስቀል ነን ብለው የመስቀልን ምስጢር በተለያየ አገላለጽ በመግለጽ በጣም በጣም የተደሰቱበት ወቅት እንደሆነ በትምህርታቸው ላይ ገልጸዋል ማለት ነው። እንግዲህ እዚህ ቦታ ላይም አዲስ የሚሰራ ቤተ ክርስቲያን ነው ቤተ ክርስቲያኑ ላይ እንዳሉት እንደዚህ ጉላት መስቀል የቤተ ክርስቲያኒቷን ታሪክ፣ ትውፊት፣ ስርዓት የጠበቀ ሲቀመጥ ብፁነታቸው እዛ ቦታም ተገኝተው ቡራኬ እንዲሰጡ ነው የተደረገው። ይሄም የሚያስመሰግን ጥሩ ስራ ነው ማለት እንግዲህ፣ ሰው የሰራውን ስራ አባቶች ተገኝተው ደግሞ እንደዚህ ባርከው መመሪያ ሰጥተው በቀጣይ የጎደሉ ነገሮችም እንዲሟሉ ማድረግ ሊበረታታ የሚገባው ትልቅ መልእክት ያለው ነው እና እንግዲህ ወደፊት ቤተ ክርስቲያኑ ተሰርቶ ተጠናቆ በሚጠናቀቅበት ጊዜ እንደዚሁ የዘገባ ሽፋን ስለምንሰጠው፣ ያኔም እንግዲህ የተጀመሩ ጅምር ቤተ ክርስቲያን በአጭር ጊዜ ይጠናቀቃል ብለን እናስባለን። በተለይ ብፁነታቸው በሚሰሯቸው የልማት ስራዎች ላይ ረጅም ጊዜ እንዲወስድ አይፈልጉም። በአጭር ጊዜ ተጠናቆ ወደ አገልግሎት እንዲገባ ነው እና እንግዲህ ይህንን በአጭር ጊዜ ተጠናቆ አገልግሎቱን ይጀምራል ብለን ተስፋ እናደርጋለን። እውነት ነው መምህር እንደማጠቃለያ ብፁዕነታቸውም ይህንን የገለጹት በነገራችን ላይ ህንፃውም በቅርብ ጊዜ ነው ተጀምሮ እዚህ ደረጃ ላይ በፍጥነት የደረሰውና ወደፊትም በአጠቃላይ ተጠናቆ መተን እንድንመርቅ በርቱ በማለት ለምዕመናን ትልቅ የሆነ ማበረታቻ አባታዊ መልእክት ነው ያስተላለፉት። እንግዲህ ብፁዓን አባቶቻችን እንዲህ አይነት ፕሮግራም ላይ መገኘታቸው ለምዕመናን ትልቅ የመንፈስ ጥንካሬን በርትተው የበለጠ አቅማቸውን ተጠቅመው መንፈሳዊ ስራቸውን እንዲሰሩ የሚያበረታታ ስለሆነ የብፁዕነታቸው እዛ መገኘት ትልቅ ነገር ነበር። ሕዝቡም በእልልታ ደስታውን የገለጸበት ነውና ብፁዕነታቸውም ሀሳባቸውን ያጠናቀቁት በቅርብ ጊዜ ደግሞ መተን እንድንመርቅ ቀሪውን እንድታጠናቀቁ የሚል ነውና ስለዚህ በአካባቢው ያሉትም በሌላም ቦታ በውጭም ያሉትም ከዚህ ቀደም ድጋፍ ሲያደርጉ የነበሩትም አሁንም ይህን ቤተ ክርስቲያን እንዲጠናቀቅና እንዲመረቅ የመጨረሻውን ፍጻሜ ብፁዕነታቸው እንዳሉት ከቤተ ክርስቲያኑ ተመርቆ ልጆቻችሁ ክርስትና የሚነሱበት የሚቆርቡበት እናንተ ቆማቸው የምታስቀድሱበት ቆርባቸው የምትመለሱበት እንዲሆን በርቱ ብለዋልና የኛ መልእክት ይሄ ነው። ማለት ነው እንግዲህ ካለን ሰዓት አንጻር መጋቤ ሚስጥር ወደ ሌሎቹ መሄድ አልቻልንም። እንግዲህ በዚሁ መርሃ ግብራችን እናጠናቃለን። ክብሯን ተመልካቾቻችን፣ የዛሬ ወቅታዊ ጉዳይ መርሃ ግብራችን የተከታተላችሁትን ይመስል ነበር መርሃ ግብሩን ይዘን የቀረብነው መጋቤ ምሥጢር ሳሉ አድማሱ፣ እኔም ጌታቸው በቀለ ከመላው የስቱዲዮ ባለሙያዎቻችን ጋር በሆን ነበር። እኛ የዛሬው መርሃ ግብር በዚሁ እናጠናቀቃለን። ቀሪውን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የመገናኛ ብዙኃን መርሃ ግብር እንድትከታተሉ እየጋበዝን በዚሁ እንሰናበታለን። ሰላሙን